ለውጥ የሚባለው ነገር ታቅዶ ታልሞ ብቻ አይደለም የሚመጣው። ለውጡን የሚያመጣው ኮዝ ግን ሲፈጠር ብቻ ነው የሚመጣው። ያ ኮዝ የተፈጠረው ታስቦ ሊሆን ይችላል፣ በሆኑ በሆኑ ምክንያቶች ሊሆን ይችላል። ኮዙ ሳይኖር ግን ከዛ በኋላ ሌላኛው ነገር አይመጣም። ይህንን ጥበብና ሙያ በትክክል የተካኑ ሰዎች ሰርተውት እንዲመጣ ማድረግ እየተቻለ በቃ ግራ በገባው በተዘበራረቀ መልኩ የሆነ ለውጥ ሊያመጣ የሚችል ኮስ ስናገኝ ትንሽ ሄደንበት በአግባቡ ባለመያዛችን ፌል አርገን ተመልሰን እዚሁ የመታሸቱ ጉዳይ ለምንድን ነው እንዲቀጥል ምንፈቅድለት? የሀገራችን ተጨባጭ ልክ ላይ የነበሩ የዛሬ 20 30 ዓመት እኩያ የነበርን ሀገሮች ዛሬ በብዙ ፍጥነት ከኛ ተለይተዋል። ይሄ የሆነው እኛ አይ ለውጥ የሚመጣው በራሱ ጊዜ በግምት ነው ማይቀር ነገር ነው የሚለውን እሳቤ ይዘን ስለሄድን ሌሎቹ ደግሞ አይደለም ለውጥ ማለት እውቀት ነው፣ ቀመር ነው፣ ሙያ ነው። መካንና ወደ ተግባር አምጥተ ነው ደግሞ እውን ማድረግ አለብን ብለው ስለተጓዙ በሁለቱ ሀገሮች መካከል ያለውን ልዩነት ካየን፣ ይህንን ሀሳብ ለመደገፍም ይዘ ነው ለመጓዝም አንችልም ብዬ ላሉ። ለምን የውድቀት መንገድ ነው ይሄ በግምት ምንሄደው።